በማዕከላዊ ኢትዮጵያ ክልል የሚገኙ የህብረት ስራ ማህበራትና ዩኒየኖች ምርታቸውን የሚያስተዋውቁበትና የገበያ ትስስር የሚፈጥሩበት ሁለተኛው ክልል አቀፍ ኤግዚቢሽንና ባዛር እንዲሁም የውይይት መድረክ በሆሳዕና ከተማ ተካሂዷል። በክልሉ የሚገኙ የህብረት ስራ ማህበራትና ዩኒየኖች ምርቶቻቸውን ያቀረቡበት ይህንኑ ኤግዚቢሽንና ባዛሩን የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው መርቀው ከፍተዋል። የክልሉ ከፍተኛ አመራሮች፣ ከፌዴራል የመጡ የህብረት ስራ አመራሮች እንዲሁም ጥሪ የተደረገላቸው እንግዶችም ተሳታፊ ሆነዋል። በውይይት መድረኩ የተገኙት በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ክላስተር አስተባባሪና የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ አቶ ኡስማን ስሩር ህብረት ሥራ ማህበራት ለሀገር ኢኮኖሚያዊ እድገት የሚጫወቱት ሚና ከፍተኛ መሆኑን ተናግረዋል። የህብረት ሥራ ማህበራት በሀገር ኢኮኖሚ በሀገር የኢኮኖሚ ማህበራዊ ልማትና እድገት ድህነትን በተባበረ ክንድ በማስወገድ ወደ ሁለንተናዊ ብልጽግና የሚደረገውን ጉዞ ፍጥነትና ጥረት በማገዝ ከፍ ያለ ሚና አላቸው። በተለይም የግብርናን በማዘመን የግብርና ቴክኖሎጂ አቅርቦትን በማሳለጥ ምርታማነትን በማሳደግ አምራቾችን ከሸማቹ ባጠረ የሽያጭ ሰንሰለት በማስተሳሰር ጤናማና ፍትሐዊ የገበያ ስርዓት እንዲኖር በማገዝ በስራ ዕድል ፈጠራ ህዝቦችን በኢኮኖሚና በማህበራዊ ልማት በማስተሳሰር አብሮነትና ወንድማማችነትን በማጠናከር የገጠር ከተማ የኢኮኖሚ ቀጥተኛ የኢኮኖሚ ትስስርን በማሳለጥና በሰላም ግንባታ ረገድ ከፍ ያለ ሚና የሚጫወቱ ሰው ተኮር የኢኮኖሚና ማህበራዊ ልማት አሳላጭ ተቋማት ናቸው። ድህነትን ያሸነፈና በቤተሰብና በማኅበረሰብ በማህበረሰብ ሁለንተናዊ ብልጽግናን ያረጋገጠ ዜጋን ለመፍጠር የህብረት ስራ ማህበራት ሚና አስተዋጽኦም የጎላ ስለመሆኑ ያነሱት አቶ ኡስማን፣ የክልሉ መንግስትም ለዘርፉ ስኬት እየሰራ ስለመሆኑም አንስተዋል። የክልላችን መንግስት ክልላዊ ጸጋዎችን በማልማት ድህነትን ለማሸነፍና ሁለንተናዊ ብልጽግናን በቤተሰብ ደረጃ ለማረጋገጥ የተቀመጡ ግቦችን ወደ መላው ህዝባችን ተደራሽ በማድረግ እና የዜጎችን የልማት ተሳትፎ እና ተጠቃሚነት ለማረጋገጥ ገበያቸውን ለማሳደግ ኑሯቸውን በማሻሻል ከድህነት የተላቀቀ ቤተሰብና ማህበረሰብ ለመፍጠር በተደራጀ ሁኔታ እየተጋ ይገኛል። ድህነትን ያሸነፈ የምግብ ለዋላዊነቱን ያረጋገጠና ሁለንተናዊ ብልጽግናን በቤተሰብና ማህበረሰብ ደረጃ ለማሳካት የሚደረገውን ጥረት በማፋጠን ረገድ የህብረት ሥራ ማኅበራት ሚና የህብረት ስራ ማህበራት የማይተካ ሚና አላቸው። በክልሉ የሚገኙ ማህበራት ቁጥራቸው በርከት ያለ ቢሆንም የተሰጣቸውን ተልዕኮ ከመፈጸም ረገድ ውስንነት ያለባቸው ናቸው ብለዋል። ውስንነቱን ለመቅረፍ ደግሞ መስራት ያስፈልጋል። ለዚህ ደግሞም የሪፎርም ሥራ ዋነኛው መንገድ ነው ብለዋል። ግብርና ግብዓት፣ ገንዘብ አስተዳደርና ብድር አመላለስን በማሻሻል አምራችን ከሸማች ጋር በቀጥታ በማስተሳሰር በከተሞች ያልተገባ የኑሮ ውድነትን በመከላከል በገጠር የቁጠባ ባህል እንዲያድግ በተለይም ኢኮኖሚው ከሚያመነጨው ሀብት ቁጠባን በማሰባሰብ ቁጠባን በአይነትና በገንዘብ በማሰባሰብ የፋይናንስ ተደራሽነትና ተጠቃሚነትን በማሳለጥ የኢንቨስትመንት ብድር አቅርቦት በተለይም ለሴቶች፣ ለወጣቶች በግብርና ምርቶች እሴት ጭመራ እና አግሮ ፕሮሰሲንግ ኢንዱስትሪዎችን በገጠር በማስፋፋት የቅድመና ድህረ ምርት ቴክኖሎጂዎችን ለአርሶ አደሩ በተመጣጣኝ ዋጋን በማቅረብ እና በሌሎቹም ዘርፎች በርካታ ውጤቶች ይህ የተጀመረው ሪፎርም እና የህብረት ስራ ማህበራት የማጠናከር ስራ ውጤቶች ማስመዝገብ ተጀምሯል። የህብረት ስራ ማህበራት ሪፎርም ካስገኛቸው ውጤቶች መካከል የማዳበሪያ ዕዳ መክፈል መቻል አንዱ ውጤት ስለመሆኑም አቶ ኦስማን ተናግሯል። በክልላችን በተካሄደው ያለፈው ዓመት የሪፎርም ስራ በተጨባጭ ከተገኙ ውጤቶች መካከል አንዱ ክልላችን ቀደም ሲል ሊታወቅበት ከነበረው የማዳበሪያ ዕዳ ብድርን በወቅቱ ያለመመለስ ችግር ወጥቶ አንድም ዕዳ የሌለበት ክልል እንዲሆን በማስቻረገት ህብረት ሥራ ማህበራት ቁልፍ ሚና ተጫውተዋል። በዚህም በክልሉ የ3.13 ቢሊየን ብር ማዳበሪያ ተሰራጭቶ 3.13 ወይም 100 ብድሩን ለአበዳሪው ባንክ እንዲመለስ በማድረግ የህብረት ሥራ ማኅበራት ተኪ የለሽ ሚና ተጫውተዋል። ክልሉ በተሠራም የሪፎርም ሥራ 61 የህብረት ሥራ ማኅበራትን በማዋሃድ 16 የህብረት ሥራ ማኅበራት እንዲሆኑ በማድረግ ከቁጥር ይልቅ ውጤት ላይ ትኩረት የማድረግ ሥራ ተሠርቷል ብለዋል። በዚህም ወደ 1.8 ቢሊየን ብር ካፒታል ያፈሩ 892 ሚሊየን ቁጠባን ከአባሎቻቸው ያሰባሰቡ 883 ዜጎች አባላትን ማፍራት የቻሉ ስራ ማህበራት በተለያየ አይነትና ሚና እንዲተናከሩ ተደርጓል። ስራ ማህበራት ሪፎርም ካስገኛቸው ውጤቶች መካከ የማዳበሪያ ዕዳ መክፈል መቻል አንዱ ውጤት ስለመሆኑም አቶ ስማን ተናግረዋል። እና ባዛሩ ላይ በርካታ የግብርና ውጤቶችን መመልከት ችለናል ያሉት አቶ ስማን እነዚህን የሰሩ እጆች ሊመሰገኑ ይገባል ብለዋል።